በኢትዮጵያ የታሪክ መምላይ ጥቂት ወደ ኋላ ዞር ብሎ የተመለከተ አካል ቀላል የማይባሉ የተቃውሞ እንቅስቃሴዎችን ጡት አጥብተው ያሳደጓቸው በኢትዮጵያ ሞት ትንሣኤን በፍርስራሿ ላይ አቅም አልባ ዘጠኝ ትንንሽ ጎጆ የሚመሰርቱ አገራትን እናዋቅራለን ያሉ ጠላቶቿ ናቸው። በአመስተንጣ ራሷን መከላከል ያቃታትን አገር የግዛት አንድነቷን ተንዶ ደካማ ትንንሽ አገር ለማቆም ማገርና ወራጅ ይዘው ለመምጣት ያሰፈሰፉ አገራት የውስጥ ባንዳዎችን ተጠቅመው ሀገር ለመጣል ከትናንት እስከ ዛሬ ሚሊዮን ዶላሮችን ሲበትኑ ኖሯል። ጀባሃ ሲቋቋም ኢትዮጵያን ከቀይ ባህር እንነጥላለን ያሉ ኢትዮጵያ ጠል መንግስታት ፖሊሲ ወታደራዊ ሥልጠናና የገንዘብ ድጋፍ አድርገውለታል። የጀባሃ የወጣ ክንፍ የሆነው ሻቢያ የጀባሃ ጉምቶ አመራሮችን ኮሌታ እየጨመደደ ከፖለቲካው ሜዳ አባሮ የተገንጣይ እንቅስቃሴን ሲያውጅ የታንኩን ቁምቡላ፣ የባንኩንም ካዝና ከፍተው እንካ ያሉት የካይሮ ሰዎች ናቸው። የያ ትውልድ እንቅስቃሴ ከመነሻው የትግል መንፈስ የህዝብ ጥያቄ ቀጤን ይዞ የተነሳ ቢመስልም በሂደት ግን ከጠላት ሀገር ጉያ ውስጥ በመሸሸግ ታሪኩን አሳድፎታል። ተማሪዎቹ የኢትዮጵያን አየር መንገድ ያክል ጠልፈው የፖለቲካ ጨዋታ ሲጫወቱ ከነርሱ የወንበር ጥያቄ ባሻገር የነገ የሀገር ሰንደቅ ተሸካሚ አየር መንገድ ስም ግድ አልሰጣቸውም። የኢትዮጵያን ዳር ድንበር አዋሽ አርባ ድረስ ገብቶ ጭላሎና ቱሉ ዲምቱን እቆጣጠራለሁ ያለው የዚያድ ባሬ ወረራን የመደገፍ አሳፋሪ ታሪክ የተጻፈውም ኢትዮጵያ ተሰው ይለውጣም ቢሆን እኛ በትረ ሙሴን እንጨብጥ የሚል አስተሳሰብ ባላቸው የፖለቲካ ኃይሎች ነው። በኢትዮጵያ ኪሳራ ኤርትራ ባህር በር እንድታገኝ የሻቢያን ሀገሪ ማፍረስ ክህደት፣ የኤርትራ ትግል ኬት ወዴት ብሎ ፈሬ ማስያዝ እንቅስቃሴ የተመራው ትናንት ሀገር በመሩ ኃይሎች መሆኑ አሳዛኝም አስገራሚም ያደርገዋል። ይህ በሀገር ጥቅም ተረማምዶ ስልጣንን ለመቆጣጠር የሚደረግ የባንዳ ትግል ይህን ሀገር እያደማ ቀጥሏል። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። ኢትዮጵያን ለመበተን በሚያሴሩ ሀገራት ፔሮል እነማን አሉ? የሀገር ምሰሶን ለመናድ የሚነቀንቁና ከግጭት አዙሪት አትውጣ ካሉ ሀገራት ጋር እነማን የትኛውን ብሔራዊ ጥቅም ለመሥዋዕትነት አቅርበው ወንበር አሰሉ? ላኪዎቹስ ምን ሰጥተው ምን ይቀበላሉ? የሚለውን እየዳሰስን አብረናችሁን ቆያለን። አብራችሁን ቆዩ። የነዚህን ባንዳዎች ውሎ ማየት በቂ ነው። ሰው እኮ ከፍሬው ይታወቃል። ባይናገርም ከፍሬው ይታወቃል። ውሏቸውን ስታዩ ዛፍ በፍሬው እንደሚያስታውቀው ሁሉ ነሱ ያስታውቃል። ለምሳሌ ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ሕገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። እውነት ነው ሀገሪቱ የጀግኖች ሀገር ናት። በጀግናው ኮሎኔል አብዲሳ አጋ፣ በራስ አሉላም በደጅ አዝማች በላይና በደጃዝማች አዝማች ዑመር ሰመተርም ባሉ ጀግኖች ዳር ድንበሯ ተከብሯል። ከራስ በላይ ነፋስ የሚል ራስ ወዳድ ብሂልን ወደ ጎን ገፍተው ከራስ በላይ ሀገር ያሉ ጀግኖች ኢትዮጵያን የአፍሪካ የነጻነት ቀንዲል የፕላኔታችን ያለበገር ባይነት ካስማ አድርገዋታል። ከአድዋ እስከማይጨው ከጉንዲት እስከ ባድሜ በዘለቁ የጦር ውሎች ሀገር እንድትቆም ገላቸውን በረሃ ላይ ጣሉ ጀግኖች ስፍር ቁጥር የላቸውም። ይህ እውነት ነው። ይህ የሀገሪቱ አኩሪ ታሪክ ነው፣ በኩራት የምንዘክረው ለልጅ ልጆቻችን ፊታችን የብርሃን ጸዳል ሞልቶት የምንተርከው በትናንት ሀገር ወዳድ ዜጎች በላብም በደምም የተጻፈ የእኛ ታሪክ ነው። ነገር ግን ሌላም እውነት አለ በጋራ የምናወግዘው ከባዕድ የማደር ሀገርን በጎን መውጋት ከጠላት ጋር ማዕድ የመጋራት ክፉ ታሪክ ይህም ባደረጉ ሀገር አንገት ደፍታለች የሞሶሎኒ የፋሽስት ጦር ሀገር በወረረ ጊዜ ለእርሱ ተገዙ ብለው በአደባባይ የለፈፉ በምንዱባን ዕጣ ፈንታ ላይ ተዘባብተው ሆዳቸውን አስልተው ከወራሪዎች ጋር ወግነው ሀገር የወጉ ዜጎች ታሪክ የታሪካችን አሳፋሪ ገጽ ነው። ችግሩ ዛሬም የሀገሪቱ ችግር የመሆኑ ጉዳይ ነው። ኢትዮጵያ እንዳዝመራ ባሸተችባቸው ደግ ቀናቶቿ ሁሉ ፍሬዋን የሚያደርቁ ክፉ አረም የመሆናቸው ጉዳይ የዛሬም እውነት ነው። የኝን አካላት ግብር ከመፈተሻችን አስቀድመን ማንነታቸውን እንዳሰው የልቦና ውቅራቸውን የቆመበት እሴትን አልፎም ኢትዮጵያ ፈርሳ ካላየን ከምትለው ግብፅም ሆነ የካይሮ የትሮይ ፈረስ ሆኖ ቀጠናውን ከሚያተራምሰው የኤርትራ መንግስት ጋር የሚሰሩ ኃይሎች ቀለብ ቀላም የሚሰፈርላቸው መንግስታት ግብ ከመመልከታችን አስቀድሞ በኖር ስላጌጡት በካባው ምትክ በማክስ ለተሸፈኑት ማንነት እንዳሰው በግብፅ የፔሮል መዝገብ የሰፈሩት ኃይሎች ሰዎች ማንነት ከጠረጴዛው ይልቅ የጦሩ ሜዳ ይቀናቸዋል። ለውይይትና ለድርድሩ በራቸው ዝግ ነው። ከምክክሩ ዱሩ፣ ከንግግሩ መውዜሩ ይቀርባቸዋል። ይህ አውዳሚ የትግል አውድ ሀገርና ሕዝብን ምን ያክል ውድ ዋጋ እንደሚያስከፍል አተውት አይደለም። ሀገር ለአንድ ጠመንጃና የጥይት እርሳስ ለመግዛት የምታወጣው ገንዘብ በርካታ ሕፃናትን ከደብተራቸው የሚያዋድድ እርሳስን እንደሚሸምትም ከማንም በላይ ይረዱታል። ነገር ግን ከፋዮች በዚህ ስሌት አይሰሩም። የሥራው ጸባይ ይህንን አይፈቅድም። መከራን በልተው በሚያልቀው መከረኛ ልክ የደሞዝ ይከፍላሉ። ከፍላሉ በዘሮት ጠብ የጠመንጃው በቆላው ተስፋ የባሩ ደርሳሱ ባፈሰሰው ደምልክ ባወደመው የነገ ሕፃናት ራእይ ልክ ቀለቡ ይሰፈራል። እርግጥ እኛ አካላት የባንዳነት ተግባራቸው የጓዳ ሲሆን፣ የአደባባይ ገጻቸው ግን የጀግናም የአርበኛም ነው። ከባዳን ጋር የመሰለፍ ነውር በሀገር ፍቅር ካባ ተጀቡኗል። በእነዚህ ሰዎች ስሌት ኢትዮጵያ የቀይ ባህር ባለቤት መሆን የሌለባት፣ ስለ ኢትዮጵያ ሲባል ነው። ሕዳሴንም ሆነ የምትገነባቸው ግዙፍ ፕሮጀክቶችም መገንባት የሌለባቸው ለኢትዮጵያ ሲባል ነው። የኢትዮጵያ ታሪካዊ ጠላቶች ልዩ ተልእኮ አስፈጻሚ በመሆን ከትናንት እስከ ዛሬ የዘለቁት እኛ አካላት የባህር በሩ ጉዳይ በኢትዮጵያ መልክዓ ፖለቲካ ላይ ጎልቶ መነሳቱን ተከትሎ ካለቆቻቸው በላይ ጩኸትን እያሰሙ ነው። የኤርትራ መንግስት በኢትዮጵያ ፍርስራሽ ላይ የበለጸገች ኤርትራን ለማዋለድ በሚያደርገው ጥረት ውስጥ የህግደፍ ጓንትና መቀስ አቀባዮች ናቸው በሚል ይተቻሉ። ሀገር ማለት እነርሱ ስልጣን ሲቆጣጠሩ ብቻ ነው። ሀገር ማለት እነርሱ የሚፈልጉት ሐሳብ ብቻ ቤተ መንግሥት ይዘልቅ ነው። ሀገር ማለት ጠላት ሀገር የምትዘውራት በራሷ ጉዳይ መወሰን የማትችል ኢትዮጵያ ስትፈጠር ነው። ሰዎቹ ከአዲስ አበባ ይልቅ አስመራ፣ ከአራት ኪሎ ይልቅ አዲሃሉ ይቀርበናል ሲሉ የኤርትራ ብሔርተኝነት ቀናይነታቸው ከኢትዮጵያ ደማቸው የላቀ እንደሆነ በአደባባይ አስመስክረዋል። እርግጥ በኢትዮጵያ ስለንቦና ውቅር ውስጥ ለባዕድ ሀገር ምንጣፍ መጎተት፣ ለጠላት አሽከር መሆን እጅግ የተወገዘ ነው። በተለይም የኢትዮጵያ ሕዝብ ላለፉት ግማሽ ክፍለ ዘመን የጮህለትን የባህር በር ላይ በተቃርኖ መቆም ይህ ኢትዮጵያ ከአባይም ከቀይ ባህር ላይም እንዳታዝና እንዳትሰለጥንበት የሚሰራው ስራ በውጭ ኃይሎች ዘዋሪነት በሀገር ውስጥ አጋፋሪዎች በጥምረት የሚሰራ ስራ ነው። ኢትዮጵያ የባህር በር ጥያቄ ማንሳቷን ተከትሎ በኢትዮጵያ ፍርስራሽ ላይ የኤርትራን አገረ መንግስት ግንባታ አሳልጣለሁ ላለው የኢሳያስ መንግስት ድጋፋቸውን ቸረዋል። አስገራሚው ጉዳይ ኢሳያስ መንግስት አላማና ግቡ ኢትዮጵያን የባህር በር አሳጥቶ ሀገሪቱን መተንፈሻ ማሳጣት መሆኑ እየታወቀ ነው ከኤርትራ መንግስት አቋም ጋር በአብሮነት የቆሙት እኛ አካላት የፖለቲካ መሰረታቸውን ከጠላት ጋር አብረው ንደው ምን ላይ ሊቆሙ አስበው ነው የሚለውን መሰረታዊ ጥያቄ እንኳን ወደ ጎን ብለው የኢትዮጵያን ህዝብ የገዛውን የባህር በር ጥያቄ ሌላው ቀርቶ ለፖለቲካ ትክክለኝነት ፖለቲካል ኮሬክትነት ሲሉ እንኳን ድጋፍ አለመስጠታቸው ላኪዎቻቸው በእነርሱ ያላቸውን ገደብ የለሽ ስልጣን ያሳያል ሲሉ በርካቶች ይሞገታሉ። ኢትዮጵያ አርበኞች ናቸው አገር አቆይተው እዚህ ያደረሱት። መከላከያ ሰራዊት የአባቶቹን የአርበኝነት ነው የወረሰው። ኢትዮጵያ ቀላል የማይባል ባንዳ አላት። በየዘመኑ እሱ ነው የታየው። ያን ጊዜ መገናኛ ብዙሃን ኮሚኒኬሽን ቴክኖሎጂ ስላልነበረ በደንብ አይታወቅም። አሁን ግን የግሎባላይዜሽን ዘመን ስለሆነ የሚደበቅ ነገር የለም። ስለሌለ ሲደበቅ የነበረ ባንዳ በገሃድ ወጣ። ደግሞ አፍሩም ሜዳ ወጥተው ባንዳነታቸውን በገሃድ ይናገራሉ። ክፉም ይሁን ደግ ላኪ መልእክት አለው። የላኪዎቹን ዓላማና የተላላኪዎቹን ግብ የአደባባይ ሚስጥር ነው። የእኛ አካላት ተልኮ የሀገርን የግዛት አንድነት የመናድ የሀገሪቱን ጠላቶች ዋና ተልኮ የማስፈጸም ነው። ይህ ተልኮ መሥዋዕትነትን ይፈልጋል። የባንኩን ካዝናና የታንኩን ላንቅ አለመክፈት። የኢትዮጵያ ጠላት መንግስታት የሀገሪቱን የግዛት አንድነት መናድን ቀዳሚ ግብ አድርገው ያስቀምጡታልም። በዚህ ምክንያት ናስርም ሳዳትም ሆኑ ሙባ ረ ኢትዮጵያ ሀገራዊ አንድነት ይፈርስ ዘንድ የሚችሉትን ሁሉ ሲያደርጉ ኖሯል። ለዛም ነው ለጀበሃው ኢድሪስ አወቴም ሆነ ለሻቢያው ኢሳያስ አፈወርቂ ድጋፍ የቸሩት። የታሪክ ታሪክ ራሱን ይደግማል አንድም በስላቅ አንድም ባሰቃቂ መልኩ ከሚለው ቢል መሰረት፣ በኢትዮጵያ መልካ ፖለቲካ ላይ ባሰቃቂ መልኩ እየተደገመ ያለ ሀቅ ነው። ትናንት ሻቢያ ሀገር አፈራረሳለው የኢትዮጵያን የግዛት አንድነትን እንዳለው ሲል የዛሬም ፖለቲካና የፖለቲካ ስትራቴጂን የነደፉት የያ ትውልድ አባላት የኤርትራን የመገንጠል ጥያቄ የመቀበል የባንዳነት ተግባር የተራማጅነት ምልክት አድርገው እንደወሰዱት ሁሉ ዛሬም ከዚያ

ዛሬም እኚህ ኃይሎች የኤርትራ መንግስት ኢትዮጵያን የማፍረስን ግብ ጉዳይ አስፈጻሚ ናቸው። እኚህ አካላት በኢትዮጵያ የሻቢያ ጉዳይ ገዳይ ናቸው። የአመፅ እንቅስቃሴን ከካይሮ አስመራን ተሻግሮ ወደ ኢትዮጵያ የሚመጣን ትጥቅም ስንቅም አቀባባይ ሆኖ ታይቷል። ከምክክሩ ዱሩ፣ ከጠረጴዛው ጠመንጃውን የሚመርጡት በመከራው መዓትና መከራው በፈጠረው መከረኛ ልክ ድሎቶቻቸውን ስለሚደለድሉ ነው። መራሩ እውነታ ከኤርትራም ከግብፅም ጋር መሰለፍ በሀገር ላይ የሚፈ የክህደት ጥልቀት ሳይሆን የፖለቲካ ሊቅነት አድርጎ ያቀርቡታል። እነዚህ ሀገራት ቀዳሚ ግባቸው ኢትዮጵያን ማፍረስ፣ ኢትዮጵያ በአባይም በቀይ ባህርም እንዳትሰለጥም ማድረግ መሆኑ እየታወቀ እንኳን ሀገር የማፍረስ ተልእኮ መቀበል ጉሮ ሸባ የሚያስብል ጀብድ እንደፈጸሙ አድርገው ያቀርቡታል። ከዚህ ባለፈ አንዳንዶቹ እነርሱ ስልጣን ላይ በነበሩበት ዘመን የኢትዮጵያን ሀገራዊ አንድነት ዘብ ከስልጣን ሲወርዱ የሀገሪቱን የግዛት አንድነት ለማፍረስ ገንዘብ ሆኗልም ኢኮኖሚ በወታደር ኃይል እንዲሁም በማኅበራዊ ሕይወት እቀይራት አለው ብሎ ዝቶ ከፍተኛ ደረጃ የማደግ ዕድል ያላትን አገር ወደ ሙዚየምነት የቀየረው ሻቢያ ኢትዮጵያ በኤርትራ ልክ ሰፋት አለው የሚለው በነዚህ ኃይሎች ጉዳይ ገዳይነት ነው። ሻቢያና ግብፅ ኢትዮጵያን በትነን ዘጠኝ ትንንሽ ሀገር እንፈጥራለን የሚሉትም በእነዚህ ኃይሎች ክፉ ትል ማስፈጻሚነት ምክንያት መሆኑ ዛሬ ላይ ተገልጧል። እኚህ ኃይሎች ለስልጣን ሲሉ የሀገሪቱን ብሔራዊ ጥቅም አሳልፈው ለጠላት መንግስታት ለመስጠት የተስማሙ ናቸው። ኢትዮጵያ የግዛት አንድነቷ፣ የባህር በር የማግኘት ውጥኗ ለመስዋዕትነት የቀረቡትም እኚህን ብሔራዊ ጥቅም ዋልታዎች ተረማምዶ ስልጣን ለመያዝ የሚደረግ ግብግብ ነው። እርግጥ ነው ስልጣን የፖለቲካ ሀሳቦች ማስፈጸሚያ ኃላፊነት ነው። ነገር ግን ይህ ኃላፊነት ከጠላት ጋር ብሔራዊ ጥቅምን አሳልፎ በመስጠትም ሆነ የሀገር ለውናም በመናድ የሚመጣ ከሆነ የሚያዋ ባለደው ሀገራዊ ቀውስን ነው። የዚህ ቀውስ አርኪቴክቶች የአስመራና የካይሮ ጌቶች ናቸው። በተለይ ፕሬዝደንት ኢሳያስ ቀውስ አቀጣጣይ፣ የኢትዮጵያን ሕልውና አደጋ የደቀኑ ሆነው ከወጣትነታቸው እስከ ሽምግልናቸው ዘልቀዋል። ከዚህ ባሻገር የነፍጥ አንጋች ቡድኖች ሰብሳቢው ፕሬዝደንት ኢሳያስ በተቃርኖ ውስጥ ያሉ ጠመንጃ ያነገቱ የኢትዮጵያ መንግስት ተቃዋሚዎች በሙሉ የሚደግፉት የኢትዮጵያን ሀገረ መንግስት ወደ ፍርስራሽነት ይቀይሩልኛል በሚል ነው። ሰውየው ባለፉት ስምንት ዓመታት ቀንደኛ የኢትዮጵያ አገረ መንግሥት ቀዳሚ ጠላት ናቸው። የሀገሪቱን የግዛት አንድነት የባህር በሩን የሚያሳጡ ሰው፣ ኢትዮጵያን ለመናድ ጠመንጃቸውን ሲወለውሉ የኖሩት ሰው በኢትዮጵያ ውስጥ ተላላኪ ፖለቲከኞች አላቸው። እኛ አካላት ሀገር እመራለን፣ የሀገሪቱን የሥልጣን መንበር ተቆጣጥረን በትረሙሴን እንጨብጣለን እያሉ እንዴት ከኢትዮጵያ ጠላቶች ጋር እንዴት ተሰለፉ የሚለው ጉዳይ ለብዙዎች ግራ ቢሆንም ሁለት ዋና አላማዎች እንዳሉት ግን በርካታ የፖለቲካ ቃን ይስማሙበታል። አንደኛው የጥቅም ጉዳይ ነው። አንዳንዶች ይህን እውነት የምስሮጥ ፖለቲካ በማለት ይጠሩታል። የስልጣን ረሃባቸውን ለማስታገስ የሀገርን ጥቅም ሸጠውታል በማለት ይወቅሳሉ። እኚህ ኃይሎች አስቀድመው የባህር በሩን አጀንዳ አጀንዳችን ነው ሲሉ ቢከርሙም ኢሳይያስ መጠለያ ሰጥተው አጀንዳቸውን ነጥቀዋቸው ታይቷል። የባህር በር አጀንዳውን ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ላለፉት ሰባት ዓመታት የሀገሪቱ ዋና የብሔራዊ ጥቅም ጉዳይ ነው ብለው መነሳታል ቸው አልተዋጠላቸውም። እኛ አካላት ከኢሳያስ ጋር ስለሚያጣላቸው ብቻ የባህር በሩን አጀንዳ ገፍተውታል። እናም ከባህር በሩ አጀንዳ ይልቅ ከኢትዮጵያ ብሔራዊ ጥቅም በተቃርኖ መቆም አዋጭ ለየትኛውም ገለልተኛ ተመልካች በቀላሉ የሚረዳው ነገር ቢኖር ሻቢያ አራት ኪሎ ያደርሰናል በሚል እምነት የብሔራዊ ጥቅም ላይ የመረማመር ትግል ግቡ ስልጣን ነው። እርግጥ የሀገሪቱ ቁጥር የብሔራዊ ጥቅም ጠላት በሀገሪቱ ብሔራዊ ጥቅም ላይ የሚወስንን አካል ከሰየመ ውጤቱ ከፖለቲ ከፖለቲካ ውድቀት በላቀ መልኩ የሀገር ህልውና ክስመትን የሚያዋልድ መሆኑ ነው። ለዛ ነው በርካታ ሀገር ወዳድ ኢትዮጵያን ከሻቢያ ጋር የሚደረግ ጥምረትንም ሆነ ህብረት ማድረግን ከሞድግስ መሶብ የመጨረሻ እራት እንደመብላትና የመጨረሻ ጽዋን እንደመጎንጨት ነው ብለው የሚናገሩት። እናም የፖለቲካ ሊቃውንት በሻቢያ ጀርባ ታዝሎ የሚመጣ ስልጣን የለም፣ ነገር ግን በሻቢያ ጀርባ ታዝሎ የሚመጣ ስልጣን ቢኖር እንኳን የሀገር ህልውናን ከመናድ የዘለለ ፋይዳ የሌለውን ይላሉ የቀድሞ የትግራይ ክልል ፕሬዝደንትና የሉዓላዊነትና ዲሞክራሲ በኢትዮጵያ መጽሐፍ ጸሐፊ አቶ ገብሩ አስራት። በቀደመው አስተዳደር ከሻቢያ ጋር የተደረገ ጥምረት ኢትዮጵያን የባህር በር በማሳጣት የተቋጨ ብቻ ሳይሆን በኢትዮጵያ አሁን ለምናየው ምስቅልቅሎች የዳረገን ነው ሲሉ ያስረዳሉ። በኢትዮጵያ ጉዳይ የጻፉ ተንታኞች ከኢሳያስ ጋር የሚሰሩ አካላት ሌላ ምስቅልቅልን ሊያዋልዱ ዛሬም እየታተሩ ነው ይላሉ። ህዝብ ይጠይቃል። ጤነኛ የፖለቲካ ማህበረሰብ ጠያቂነት ባህሉና ጥያቄን የሚያቀርብበትን መንገድ ስልጡን ነው። ፖለቲከኛ ህዝብን ወክሎ የህዝብን እንደ ራሴ ሆኖ ስለ ሕዝብ የመሟጎት እውነት ለሀገራዊ ግንባታ የሚኖረው ፋይዳ ግዙፍ ነው። ችግር የሚሆነው ሐቀኛ የህዝብ ጥያቄን ከባዕዳን ጋር በማበር የሀገር ዋልታና ማገርን የመነቅነቅ ተልእኮ ከባዕዳን ኃይሎች ተቀብሎ ለማስፈጸም ሲሞከር ነው። እርግጥ ይህ ባህል በተለይም የሀገሪቱን የፖለቲካ ስሬትና የትግልን እንቅስቃሴን በበየነው የያ ትውልድ አባላት ተቃኝቷል። ዛሬ በኢትዮጵያ ሀገርን ያህል በባዕዳ ሲዞ የፖለቲካ ቁማር የመጫወት ስለቴ ተቀነበበው ያ ትውልድ ባዋለደው ፖለቲካና የፖለቲካ ትግል ስትራቴጂ ነው ከግብጽም ከኤርትራም መተቃቀፍ ነውር ያጌጠው ይህ ኃይል ባዋለደው ሴራ ነው። የዚህ ፖለቲካ ደዌ ያለንበት ጊዜ ላይ ጭምር አጥልቶበታል። ሀገራዊ አንድነትን ለመናድ የሚደረገው ሩጫ የዚህ ደዌ አካል ነው። ቤቱን አፍርሶ ስለ በርና መስኮት፣ መርከቧን ሰብሮ ስለ ጀልባዎቹ ህልውና መታገል የዛሬ የኢትዮጵያ ፖለቲካ አንድ ገጽ የመሆን ሚስጥርም እውነታው ይኸው ነው። የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል። ባዳ በክፋት የእኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን። ምክንያቱም በባዳ የተጠለፈ ገመድ አይፈታም አያስርም። እርስ በርስ መተሳሰር ሲገባን ክፉ ሳቢ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ቀልብ ገዝተን ሰላማችንን እናጽና፣ በንግግር እንመን። እርግጥ ኢትዮጵያ ከትናንት እስከ ዛሬ ቆመችው የባንዳዎችን ክፋት በቀለበሱ ባርበኞቿ ጀግንነትና ደግነት ነው። ይህ ጀግንነትና ደግነት ትናንትም ዛሬና ነገ ኢትዮጵያን የታፈረችና የተከበረች አድርጓት የሚያጸናት እውነት ነው። ያንዳንዱን ፈተና ወደ እድል በመቀየር የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። የተወደዳችሁ የኢትዮ መልህቅ ቤተሰቦች፣ የዛሬው መልህቃችን እዚህ ላይ አብቅቷል። በቀጣይ በሌላ መሰናዶ እንገናኛለን። በያላችሁበት ሰናይ ጊዜ ሆነላቸው።